እንደምን ዋላችሁ ተመልካቾቻችን። በኢትዮጵያ ሰዓት አቆጣጠር ከቀኑ 7 ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። አርስተ ዜናዎቹን እናስቀድማለን። 30 ቡና ላኪዎች በአምስት ዓመት ውስጥ ብቻ ሀገሪቱን ወደ 7 ቢሊዮን የሚጠጋ ብር እንዳሳጧት የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ጥናት አመለከተ። ከዜናዎቹ ጋር አበበ ሙሉ ነኝ፣ አብራችሁን ቆዩ። የመንግስት ቤቶች ኤጀንሲ የመረጃ አያያዝ ስርዓቱን እንዲያሻሽል በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። ኤጀንሲው በፌዴራል ዋና ኦዲተር መስሪያ ቤት የተገኙ ግድፈቶችን ለማስተካከልና የእርምት እርምጃ ለመውሰድ የሰራው ስራ በጥንካሬ ይታያል ሲሉ የቋሚ ኮሚቴው ሰብሳቢ አምባሳደር መስፈንቸርነት ተናግሯል። ከጥገና ተመላሽ የሆኑ ንብረቶች ሳይባክኑ እንዲያዙና አገልግሎት እንዲሰጡ ለማድረግ እንዲያስችል ወጥ የሆነ የንብረት አስተዳደር ስርዓት ልዩ ትኩረት ሰጥቶት መስራት እንደሚኖርበት የቋሚ ኮሚቴው አባላት ጠቁመዋል። ኤጀንሲው በኦዲት ግኝቱ የታዩትን ችግሮች ለመፍታት የሚያስችል የድርጊት መርሃ ግብር አዘጋጅቶ ወደ ስራ በመግባት በኩል ያደረገው ጥረትም በጥንካሬ ታይቷል። በሁለት ሰዓት በመረጃ አያያዝና ደረጃጀት ዙሪያ ያሉበትን እጥረቶች ለመቅረፍ ትኩረት ሰጥቶ እንዲሰራ ሲሉ የፌዴራል ዋና ኦዲተር አቶ ገመቹ ዱቢሶ አስገንዝቧል። ዘገባውን ያደረሰን የህዝብ ተወካዮች ምክር ቤት ነው። ሰላሳ ቡና ላኪዎች በአምስት ዓመት ውስጥ ብቻ አገሪቱን ወደ ሰባት ቢሊዮን የሚጠጋ ብር እንዳሳጧት የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን ጥናት አመለከተ። የንግድ ሚኒስቴር በህጋዊ መንገድ ለውጭ ገበያ መቅረብ የነበረበትን ቡና በህገ ወጥ መንገድ ወደ ውጭ ሀገርና ሀገር ውስጥ ያቀረቡ ቡና ላኪ ድርጅቶች ላይ እርምጃ እንዳልወሰደም ተገልጿል። የኢትዮጵያ ቡናና ሻይ ልማት ግብይ ባለስልጣን፣ በበኩሉ የንግድ ሚኒስቴር ህጉን የጣሱ ቡና ላኪዎቹን ወደ ህግ ሊያቀርብ ይገባል ብሏል። ፍሬው በክረጽዮን የቡና ምርት ከአጠቃላይ ከሀገሪቱ የውጭ ምርቶች 24.2 በመቶ ድርሻ እንደሚይዝ መረጃዎች ያመለክታሉ። በመጀመሪያው የእድገትና ትራንስፎርሜሽን እቅድ ዘመንም ከ939 ሺ ቶን በላይ ቡና ወደ ውጭ ተልኮ 3.9 ቢሊዮን የአሜሪካን ዶላር ተገኝቷል። ይሁን እንጂ የንግድ ሚኒስቴር በአዋጅ ቁጥር 602/2000 መሰረት የተሻለ የቡና ግብይትን ለመፍጠርና ለመቆጣጠር ስልጣን የተሰጠው ቢሆንም የሀገሪቱን የውጭ ምንዛሬ የሚያሳጣ ድርጊት በተለያዩ የቡና ላኪዎች መፈጸሙን የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን በ26 ያካሄደው ጥናት ያሳያል። በዚህ ጥናት ሰሞናት ለናሙናነት የተመረጡ 18 ቡና ላኪ ድርጅቶች በአምስት አመት ውስጥ ብቻ ወደ 17 ሚሊዮን ኪሎግራም የሚጠጋ ቡናም ከምርት ገበያ ሳይገዙ ወደ ውጭ ልከዋል። ኤክስፖርት ማድረግ ከነበረባቸው በላይ እንደላኩ ይህ ሰነድ ያሳያል። 18 ያሳያል፣ ሰነዱማ ያሳያል። ያ የእናንተን የክትትልና የቁጥጥር ማነስ ያሳይ፣ የእኛ ቁጥጥርና ክትትል ማነስ ያሳያል ሊባል ይችላል። በሌላ በኩል ጥናቱ በናሙናነት የመረጣቸው 12 የቡና ላኪ ድርጅቶች በአምስት አመት ውስጥ ብቻ ከ16 ሚሊዮን ኪሎ ግራም በላይ ቡና ለውጭ ገበያ ማቅረብ ሲገባቸው ሳይልኩ ቀርተዋል። ኤክስፖርት ማድረግ የነበረበትን ኤክስፖርት አላደረገም የሚለውን እኛም በክትትልና በቁጥጥር በየአመቱ በምናደርገው ክምችት ቆጠራ የለየነው ነገር ነው 16 ሚሊዮን የሚለውን በስነ ምግባርና ጸረ ሙስና ኮሚሽን የተጠናውን ጥናት ቀድሞ የተጠናው ጥናት እርምጃ ስላልተወሰደበት እርምጃ አይወሰደም ልክ ነው። ጥናቱ እንደሚያሳየው በናሙናነት የተመረጡ 30 የቡና ላኪዎች በአምስት አመት ውስጥ ብቻ ወደ ሰባት ቢሊዮን የሚጠጋ የኢትዮጵያ ብር ሀገሪቱ እንድታወጣ አድርገዋል። ቡና ላኪዎች ከተፈቀደላቸው የቡና መጠኖች ጨምረውም ሆነ ቀንሰው ቡናዋን የላኩት በኢትዮጵያ ገቢዎችና ጉምሩክ ባለስልጣን በኩል በመሆኑም ጉዳዩን እንደሚያጣራው ነው የባለስልጣን መስሪያ ቤቱ የሚገልጸውም። ባለሙያዎቹ ከአፍታታሽ ችግር የተነሱ ከሆኑ ከሰነደ ሞራል ችግሮች የተነሱ ከሆኑ በየ ባለቤቶቹ መቼ ማን እንዴት ፈጸመው የሚለውን ከኛ አኳያ የምናጠራው ነው የሚሆነው። ካጠራ በኋላ ግን የሚወሰዱ እርምጃዎች ይኖራሉ። የሚ ጥያቄ የለውም። አዋጁ በህገ ወጥ መንገድ የሚንቀሳቀሱ ቡና ላኪዎች ላይ እርምጃ እንዲወስድ ለንግድ ሚኒስቴር ስልጣን ቢሰጠውም እርምጃን ግን አልወሰደም። እርምጃ መውሰድ ላይ ክፍተት አለ ነው እርምጃ አልተወሰደም ነው። ይሁንና በቅርቡ ከሚኒስቴሩ የቡና ወጪ ንግድ ኃላፊነትን የተረከበው የኢትዮጵያ ቡናና ሻይ ልማት ግብይት ባለስልጣን ዋና ዳይሬክተር አቶ ሳኒ ረዲም የንግድ ሚኒስቴር ድርጊቱን የፈጸሙ የቡና ላኪ ድርጅቶችን ወደ ህግ ሊያቀርብ እንደሚገባ ይናገራሉ። እኛ ባለስልጣን ከተቋቋመ በኋላ ስራዎቹን ስንረከብ እነዚህ ስራዎች ረ የተጀመሩት በንግድ ሚኒስቴር ስለነበረ በንግድ ሚኒስቴር እኛ በለማዎች መረጃ በመስጠት አብረው ይሰራሉ። ወደ ህግ በማቅረብ ግን ንግድ ሚኒስቴር ይህን ስራ ይዞ ሊሄድ ይገባል። የፌዴራል አቃቤ ሕግም ፖሊስም ተባብረው ይህን ስራ ሊሰሩ ይገባል። ሀገሪቱ ከወጪ ቡና ንግድ ልታገኝ የሚገባትን የውጭ ምንዛሪ ማግኘት እንዲቻል የሚመለከታቸው አካላት በዘርፉ የሚስተዋሉ አሰራር የክትትልና ቁጥጥር ስርዓትን ሊያጠናክሩ ይገባል። የታችኛው አመራር ህዝቡ የሚያነሳቸውን የመልካም አስተዳደር ጥያቄዎች ወደ ላይኛው አመራር በማድረስ ኃላፊነቱን እንዲወጣ የልደታ ክፍለ ከተማ ነዋሪዎች ጠየቁ። የክፍለ ከተማ ነዋሪዎች ውይይት አካሂደዋል። አማረ ተመስገን ተከታትሎታል። የልደታ ክፍለ ከተማ ነዋሪዎች በከተማዋ እየተካሄደ ያለውን የጥልቅ ተሃድሶ መነሻ በማድረግ በመኖሪያ ቤት አቅርቦት፣ በመሰረተ ልማት ዝርጋታና በከተማ አስተዳደሩ አገልግሎት አሰጣጥ ዙሪያ ውይይት አካሂደዋል። በውይይቱም መንግስት የሀገሪቱን ሰላም ለማስጠበቅ የወሰደው እርምጃና የከተማዋን የኃይል መቆራረጥ ለማስቀረት እየተሰሩ ያሉ ተግባራት ሊቀጥሉ የሚገቡ ናቸው ብለዋል። በሌላ በኩል ግን በጥልቅ ተሀዲሰው መታየት አለባቸው ያሏቸውን ሀሳቦች አንስተዋል። ክፍለ ከተማ ላይ ተቀምጠው ያሉ ሰዎች ወደ ቤታቸው ህዝቡ ይሄዳል እንጂ እነሱ ወርደው ሰጣች ምንድን ነው ችግራችሁ? ብለው ካልቆመኛቸው ህዝቡ ችግሩን ሊያወጣ አይችልም። እናንተ የውሸት ሪፖርት እየተቀበላችሁ እስከላይ ድረስ ማዕከላዊ መንግስት ድረስ ስታጨናንቀ የነበራል ህዝቡ ውሸት ነው ሲሏችሁ ህዝቡን አሰቡ እየተነገረ ወረዳ ብቻ አለ የቤት ችግር ያለው እኛም ወረዳ ውስጥ ልክ እንደ ወረዳ አምስት እንደ ወረዳ አራት እንደ ወረዳ ሶስት ወረዳ ስምንት ላይ የቤት በጣም ችግር አለ እንደውም እንደውም ከና ቤቶች እና ኮንስትራክሽን ዘግቷል። ቤት እንዳጠየቁኝ ብቻም ሳይሆን ቤት አይሰጥም ተብሎ ማለት ነው። ይሄንን በደብ ሊብራራን ይፈልጋል። የከተማ አስተዳደሩ በበኩሉ ህብረተሰቡ የጥልቅ ተሐድሶ አካል ሆኖ በንቃት መሳተፍ ከቻለ የተነሱ ጉድለቶችን ደረጃ በደረጃ ለመፍታት እንደሚቻል አብራርተዋል። የማገልገል ኃላፊነት አለበት። የማገልገል ኃላፊነቱን ተገንዝቦ በሩን ክፍት ማድረግ መቻል አለበት። የመጀመሪያው ብለን እየወሰድን ያለ ነው እሱ እንዳሁን በዚህ ክፍለ ከተማ ከፍተኛ ቁጥር ነው ቤት የሰጠነው። አምና ከመቶ ያላነሰ ሰው ቤት ሰጥናል ለደሃ ደሃ። ከግማሽ ዓመት በኋላ ግን ከዚህ ከመልሶ ማልማት ስራችን ጋር በተያያዘ የመልሶ ማልማት ላይ ያሉ ያው እንደምታውቁት ወረዳ ስድስትም ወረዳ ዘጠኝም ያላቸው ነዋሪዎች የመልሶ ማልማት ተነሺዎች የቀበሌ ቤት የሚፈልጉ ምትክ የቀበሌ ቤት መስጠት አልቻልንም። ስቲል በርካታ ሰዎች የቀበሌ ቤት የሚፈልጉ ግን ምትክ ያልሰጠናቸው ሰዎች አሉ። ስለዚህ የደሃ ደሃ የምናስተናግደው መጀመሪያ የልማት ተነሻዎችን ካስተናገድን በኋላ መሆን አለበት። ስለዚህ ቅድሚያ ልንሰጥ የሚገባው ለልማት ተነሻዎች ነው በሚል ከከተማ ጋር በመነጋገር ጉዳዩ የቆመበት ሁኔታ ነው የነበረው። አሁን ችግሩን በጋራ እያየን በተለይ ለልማት ተነሻ የማይሆኑ ቤቶችን እየለየን ለሌሎች ደሃ ዳሃ መስጠት የምንችልበትን እድል ለማየት ጥረት እያደረግን ያለ ነው። በዛ ደረጃ ቢወሰን እሱ የታገደበት የነበረው ምክንያት ቀድሚያ የልማት ተነሾዎችን እናንሳ በሚል ነው እንጂ ዳሃ ዳሃ ቤት መስጠት የለብንም በሚል አይደለም። ከሐሰት ሪፖርት ጋር ከውሸት ሪፖርት ጋር ያነሳችሁት ጉዳይ እጅግ መሰረታዊ ነው። በተሐድሷችንም በጥልቀት የታየ ነው። አንዱ ገደል ሊከተን የሚችለው ያልጠገበን ኃይል ጠግቧል ብለን የምናስተላልፍ ከሆነ በጣም መሰረታዊ ችግር የስራ እድል ያልተፈጠረለት የስራ ዕድል ተፈጥሮለታል ብለን የምናስተላልፍበት ሁኔታ አንዱ የሚመነጫው ከስልጣን አታያችን መዛነፍ ጋር ተያይዞ ነው። ይህንን ሲሪየስ ሊን የታየው በግምገማ ሲሪየስ የውሸት ሪፖርት ማስተላለፍ ወንጀል ነው። አዲስ የተዋቀረውን የክፍለ ከተማውን አመራር በተመለከተም ትምህርት፣ ዝግጅትና አቅምን ያገናዘበ መሆኑ የሚበረታታ ሲሆን በቀጣይ ከሚጠበቅባቸው ሰፊ ተግባር አንጻር ግን ዝግጁ መሆን እንዳለባቸው ነዋሪው አሳስቧል። በገበያ የሚመራ የግብርና ስርዓት ለመተግበር የሚያስችል ስትራቴጂ ማዘጋጀቱን የእርሻና ተፈጥሮ ሀብት ሚኒስቴር ገለጸ። ገበያ ተኮር ስትራቴጂው የግብርና ልማት ባለሙያዎችን የደሞዝ ማስተካከያና የአቅም ግንባታ ስልጠናዎች ያካተተ ነው። ሙልጌታ ተስፋዬ ያዘጋጀውን ዳንኤል ብዙአየው ያቀርበዋል። እያደገ የመጣው የግብርና ምርትና ምርታማነት ማነት አርሶ አደሩን ይበልጥ ተጠቃሚ እንዲያደርግ ለማስቻል አዲስ የገበያ መር ኤክስቴንሽን ስርዓት ስትራቴጂ ማዘጋጀቱን የእርሻና ተፈጥሮ ሀብት ሚኒስቴር ገልጿል። የአመራረት ዘዴያችን የአመራረት ሁኔታችን በገበያ ላይ የተመሰረተ መሆን መቻል አለበት። ገበያ አመራረትን ይወስናል የሚል ሳይንሳዊ የሆነ አባባል ሳይንሳዊ የሆነ አመለካከት ስላለ ይህንን ተግባራዊ ማድረግ አለብን በሚል መነሻ አጠቃላይ የግብርና ስርዓታችን መከለስ አለብን። ትራንስፎርሜሽን በምናስብበት ጊዜ ምርትና ምርታማነት ብቻ በቂ አይደለም፣ የገበያም ስኬት ያስፈልጋል። ስለዚህ ኤክስቴንሽን ሰርቪሳችን ገበሬው የገበያ ስኬትንም እንዲያገኝ ማገዝ መቻል አለበት። በተዘጋጀው ረቂቅ ሰነድ የተሰጣቸው ኃላፊነትና የሚከፈላቸው ደሞዝ ባለመመጣጠኑ እየቀነሰ የመጣውን የልማት ሰራተኛውን ቁጥር ለመታደግ የሚያግዝ ስትራቴጂም ተካቷል። እስካሁን ድረስ ከ73 ሺህ በላይ የልማት የተለያዩ የግብርና ኮሌጆች እና ዩኒቨርሲቲዎች ሰልጥ ነው የግብርና አገልግሎት እንዲሰጡ ተደርጓል። ነገር ግን በአሁን ሰዓት ላይ በግብርና ስርዓት ውስጥ ያሉት የልማት ጠቢያ ሰራተኛ ቁጥራቸው ከ48 ሺህ እንደማይበልጥ ነው ከክልሎች የተገኘው መረጃ የሚያመለክ ይህንን ችግር ለመቅረፍና ና ተወዳዳሪና ብቃት ያለው የልማት ጠቢያ ሰራተኛ በቀበሌ ደረጃ ለማቆየት ይህ የልማት ጠቢያ ሰራተኛ የእድገትና የደመወዝ መሰላል ለማዘጋጀት ተገደናል። ሚኒስቴር መስሪያ ቤቱ አዲሱን የኤክስቴንሽን ስርዓት የሚያስፈጽሙ ብቁ ባለሙያዎች ለማፍራት ከከፍተኛ የትምህርት ተቋማት ጋር በቅንጅት እሰራለሁም ብሏል። ስርአቱን ማርኬት ኦሪየንተድ ማድረግ ብቻም ሳይሆን በዚህ ውስጥ የሰው ሀይሉ ምን መሆን አለበት፣ ምን አይነት የሰው ሀይል ነው አሁን ላለንበት ሁኔታ የሚያስፈልገን፣ የስልጠና አቅሙ ምን አይነት የስልጠና አቅም ነው ሊሟላለት የሚገባው፣ አጠቃላይ ካፓሲቲው ምን መሆን መቻል አለበት የሚለውን ስትራቴጂው እንዲመልስ ለማድረግ ከፍተኛ ጥረት ተደርጓል። ፌዴራልና ክልል የግብርና ልማት ባለድርሻ አካላት ባደረጉት የምክክር መድረክ ሰነዱ ለውይይት ቀርቧል። ክልሎችም ጠቃሚና ወቅታዊ ስትራቴጂ ነው ብለውታል። በምርት ላይ ማተኮር ማለት በዋነኛነት የመሬቱን ምርታማነት መጨመር ነው እንጂ የአርሶ አደሩን ገቢ መጨመር ማለት አይደለም። ስለዚህ ዘላቂ ልማት ለማምጣት የአርሶ አደሩን ገቢ ከፍ ለማድረግ የተመረተውን ምርት መሸጥ ይጠይቃል ማለት ነው። እስካሁን ባለው አካሄዳችን ግን የእኛ ባለሙያዎች ያው ከክልል ከፌዴራል ጀምሮ እስከ ልማት ጣቢያ ሰራ ተኛ ድረስ ብትወርድ ስለ ማዳበሪያ፣ ስለ ምርጥ ዘር በመስመር ስለ መዝራት ነው እንጂ የሚያወራው ሰው የት ሸጣል፣ እንዴት ሸጣል፣ ስንት ገቢ ያስገኛል ሚል አይሰራም። እና አሁን ትልቁ ገበያ ላይ እናተኩር፣ ግብርናን ገበያ የምራው ያምነው ወደ ትራንስፎርሜሽን የሚወስድን በሚል የተዘጋጀ ረቂቅ ነው። በጣም የሚጠቅም ነው ብዬ ነው የምወስደው። የስትራቴጂው ረቂቅ ሰነድ ከተለያዩ ባለድርሻ አካላት ጋር ውይይት ከተደረገበት በኋላ የግብርና ፖሊሲው ማስፈጸሚያ ሆኖ እንደሚጸድቅ ይጠበቃል። በሐረሪ ክልል ባለፉት ዓመታት በተሰሩ የተፈጥሮ ሀብት ጥበቃ ስራዎች የተራቆቶ ቦታዎች በማገገም ላይ ናቸው። በተያዙ ዓመት ለሚከናወኑ ማህበረሰብ አቀፍ የተፈጥሮ ሀብት ልማት ስራዎች ዝግጅትም ተጠናቋል። ሰመረ ምሩጽ። የአረንጓዴ ሽፋን ሲቀንስ በረሃማነት ይጨምራል፣ ድርቅና መሰል ችግሮችንም ይዞ ይመጣል። ይህ በሐረሪ ክልል የሚገኘው የሀኪም ተራራ ነው። ቀድሞ የሚያውቁት ተራራው በአረንጓዴ የተሸፈነ ነበር ይላሉ። ይሁንና ዛፎቹ ተጨፍጭፈው ማለቃቸው አካባቢው ተራቆተ። ችግሩም በቀጥታ የአካባቢ ነዋሪ ጋር ደረሰ። ከዓመታት በፊት የተጀመረው የተፈጥሮ ሀብት ስራ እስኪያድ ነው ድረስ ባለፉት ዓመታት የሀኪም ተራራ በመራቆቱ ምክንያት በአካባቢ ያሉት አብዛኞቹ ምንጮች ደርቀዋል፣ እንዲሁም ኃይላቸው ቀንሷል። በዚህ ምክንያት ለአካባቢ ማህበረሰብ የኑሮ መሰረት የነበረው የውሃ ምንጭም ተቋርጧል ማለት ነው። በአሁኑ ወቅት ግን አካባቢው መልሶ ማገገም በመቻሉ አብዛኞቹ ምንጮች ዳግም ሊነሳሱ ይችለዋል። ለምሳሌ አሁን ይህ የምታዩት የልጎ ምንጭ በአካባቢ ማህበረሰብ በውሃ ምንጭነት እያገለገለ ይገኛል። ከዚህ ምንጭ ብቻ 800 ያህል አርሶ አደሮች ለመስኖ አገልግሎት እየተጠቀሙበት ይገኛል። ከምንጩ የሚወጣ ውሃ እዚህ ቦታ ላይ ይጠራቀማል። በተዘጋጁ ቦዮች አማካኝነትም በአካባቢ ለሚገኙ አርሶ አደሮች በተራ እንዲዳረስ ይደረጋል። ሚዳን እኔኑራፍ ኑራ ጥቃሰት መጀመሪያ እንግዲህ ደን በመጨፍጨፉ ምክንያት ይሄ ምንጭ ቀንሶብን ነበር። ከዛ በኋላ ሁላችንም በሰራ ነው የተፋሰስ ስራ ይሄ ምንጭ ተመልሶልን መጀመሪያ አልበቃ ብሎ ነው የነበረው ውሃ አሁን ብዙዎቻችን በየተራ እየተጠቀምንበት ነው። ደለጋ ሱሉላተና ኤገ ይገለ ይህንን የተፋሰስ ስራ የጀመርነው ነው ካጋጠመን ከውሃ እጥረት ችግር የተነሳ ነው። ቡናችንን ለማልማት በቂ ውሃ አናገኝም ነበር። ይሄንን የተፋሰስ ስራ ከሰራን በኋላ ምንጫችን ጎለበተ። በዚህም ቡናችንን ማልማት ጀመርን። አሁን እስከ አስር ኩንታል ቡና እያመረትን በመሸጥ ተጠቃሚ እየሆንን ነው የአካባቢው አርሶ አደሮች የውሃ ምንጮቻቸውን ለመታደግ በህብረት ሆነው የተፈጥሮ ሀብት ስራዎች ላይ መሳተፍ የግድ ብሏቸዋል ይላል በሶፊ ወረዳ የተፈጥሮ ሀብት ባለሙያው ሰኢድ ይሸቱ። የተፋሰስ ጥቅሙን በይበልጥ ያወቀበትና ትኩረ በመስጠት ማኔጅመንቱ ሴንስ ኦፍ ኦነርሽፕ ተፈጥሮ ማኔጅ ማድረግ የጀመረበት ሁኔታ ነው ያለው። መስልና ሌሎች የተፈጥሮ ሀብት ስራዎች በሀረሪ ክልል ላለፉት አመታት ሲከናወኑ ቆይቷል ይላሉ። በክልሉ ግብርና ቢሮ የተፈጥሮ ሀብት ልማትና አጠቃቀም ዋና የስራ ሂደት አቶ ነስረዲን ወራቅ ሀያ አምስት ተፋሶች አሉን። በእነዚህ ተፋሶች የዛሬ ሰባትና ስምንት አመት በፊት የነበሩ ገጻቸውን በጣም የቀየሩበት ሁኔታ አለ። አብዛኛውን ያው በህብረተሰቡ ነው የሚጠብቀው። የተለያዩ የልማት ቡድኖች አሉ። ባይሎ ያሏቸው የኮሚኒቲ አካሎች አሉ የኛም የጥበቃ ሰራተኞችም አሉ በተወሰነ ደረጃ እና ከህብረተሰቡ ጋር እንትን በማለት በመቀናጀት ነው ጥበቃ የሚደረግላቸው። በክልሉ በቀጣይ ወር የዘንድሮ ዓመት የተፈጥሮ ሀብት ስራ እንደሚጀመር ተነግሯል። ዝግጅቶችም እየተጠናቀቁ ይገኛሉ። ስራዎች ተጠናክረው ከቀጠሉም የጠፋው እንደሚመለስ፣ የጎደለው እንደሚሞላ እሙን ነው። ለዚህ ደግሞ የልጎ ምንጭ ምስክር መሆን ይችላል። ለኤቢሲ ሰመረ ምሩፅ ሀረር። በአማራ ክልል ሰሜን ሸዋ ዞን ባለፈው ዓመት በድርቁ ምክንያት ተረጂ ከነበሩት 380ሺ የህብረተሰብ ክፍሎች መካከል ከግማሽ በላይ የሚሆኑት ከተረጂነት ወጥቷል። በመኸር ወቅት የተሻለ ምርት ማምረታቸው ከተረጂነት እንዲወጡ አስችሏቸዋል። ብርሃኑ አለሙ ተጨማሪ ዘገባ አለው። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራም በመኸር ሰብል ከፍተኛ ምርት ከሚገኝባቸው የኢትዮጵያ አካባቢዎች መካከል አንደኛው ነው በወረዳው ዘወልዴ ቀበሌ ላይ ነን አርሶ አደሩ የስንዴ ጤፍና ሽምብራ ሰብል ከማሳ ወደ የመኖሪያ አካባቢው በማጓጓዝ ላይ ይገኛል ሰብል ወደ ውድማ እያስገባን ነው ስንዴ ወቅተናል ሽምብራ ውድማ ላይ እንደምታዩት ገብቷል ጤፍ በግመልም በአህያም ለመከመር እያስገባን ነው ወደ መቶ ሰባ ኩንታል አካባቢ ይገኛል ብዬ አስባል በጣም ጤፍ ይሆናል ሀገራችን አሁን ያው በቃ በእየሰበሰብን ነው እስታሁን ስላልወቃን ምርቱ ላይ ገና ነው ግን ገና የወቁ ሰው ወይ በጣም ምርታለሁ እያሉ ነው። በሰሜን ሸዋ ዞን በ2008/2009 መር ምርት ዘመን ካለፈው ምርት ዘመን ጋር ሲነጻጸር የተሻለ የዝናብ ስርጭት በመኖሩ ምርቱም ጭማሪ እንደሚያሳይ የቅድመ ምርት ግምገማ አመልክቷል። በ2007/2008 ምርት ዘመን በድርቅ ተጎድተው ከነበሩት 185 የዞኑ የገጠር ቀበሌዎችም አሁን ላይ 97ቱ የተሻለ በማምረታቸው ሙሉ በሙሉ ከችግሩ ወጥተዋል። በምንጃር ሸንኮራ ወረዳ የኮርማ ቀበሌ አርሶ አደሮችን አነጋግረናል። ለ2008 የሰጠን ሰብል ብዙም አጥጋቢ አይደለም። ድርቅ ነበረ። ዘንድሮ ግን ያው 2008 ለ2009 ማሽላ ስንዴም፣ የዘራ ሽንብራም፣ የዘራ ጤፍም የዘራ እዚህ አካባቢ ላይ መቼም ይመስገነው ቀለቡን ያልቻለ ገበሬ የለም። በሰሜን ሸዋ ዞን በአሁኑ ምርት ዘመን በ502 ሺህ ሄክታር መሬት ላይ ከተዘራው ሰብል ከ16 ሚሊዮን ኩንታል በላይ ምርት እንደሚገኝ የተደረገው የሰብል ግምገማ ማሳየቱን የዞኑ ግብርና መምሪያ ኃላፊ አቶ ደረጀ ማንደፍሮ አስታውቋል። ይህም ባለፈው ድርቅ ምክንያት ሲረዱ ከነበሩት 380 ሺ ሰዎች መካከል 274 ሺ የሚሆኑት ራሳቸውን እንዲችሉ የሚያደርግ ነው ተብሏል። ሆኖም ግን በዚሁ ምርት ዘመን በዞኑ 88 የገጠር ቀበሌዎች ያለፈው የክረምት ዝናብ ፈጥኖ መውጣቱን ተከትሎም በምርት ላይ የተለያየ መጠን ያለው ጉዳት ደርሷል። አርሶ አደር ፈቂ አህመድ በበረህት ወረዳ የማፎድ ቀበሌ ነዋሪ ናቸው። ባለፈው ዓመት ግን ሙሉ በሙሉ ባዷችን የገባ ነው። ያው በመንግስት እርዳታ ወጥተናል። አሁን በዘንድሮ ዓመት ደግሞ በቂ ነገር እናገኛለን ብለን እኛም ያው ስራችን ግብርና ነው። የግብርና ስራችን እናጠናቀ ነበረ ያው ታጋጠመን ከዝናብ እጥረት የተነሳ ዘንድሮም ደግሞ ናል ማለት ነው ማጣት። ይህን ተከትሎም ዘንድሮም በዞኑ ከ100 ሺህ በላይ የህብረተሰብ ክፍሎች በቂ ምርት ባለማግኘታቸው እስካሁን ሲሰጥ የቆየውን እርዳታ ለማስቀጠል ጥረት እየተደረገ ነው። የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት የቅድመ ማስጠንቀቂያና ምላሽ አስተባባሪ አቶ ደረጀ ይንገሱም፣ 88 ቀበሌዎች በ18 ወረዳ ወደ 16319 ህዝቦች የዕለት ምግብ ድጋፍ እንደሚፈልጋቸው ገምግመን ለሚመለከተው ለክልልና ለፌዴራል ያስተላልፍንበት ሁኔታ ነው ያለው። በእኔ በኩል የነበሩት የእሳቱ ዜናዎች እነዚሁ ነበሩ። በሰላም ዋሉ።